ውብ የሆነ የተፈጥሮና የባህል እሴት ያላት ሀገራችን የተፈጥሮና ሰው ሰራሽ የሆነ የቱሪዝም ሀብቷን ለማጉላት የተለያዩ ስራዎች ይሰራሉ። እነዚህ የሀገሪቱ ውብ ጸጋዎች ከሚጎሉበት መንገድ አንዱ የፎቶ አውደ ርዕይ ነው። የኢትዮጵያ ቱሪስት አስጐብኚ ባለሙያዎች ማህበር በኢትዮጵያ ቱሪዝም ጸጋዎችና ውበቶች ላይ የሚያተኩር ኢትዮጵያን በቱሪስት አስጎብኚዎቿ እይታ ኢትዮጵያን ለትውልድ በተሰኘ አሜሪካ ለሁለተኛ ጊዜ ያዘጋጀውን የፎቶ አውደርዕይ ባሳለፍነው ማክሰኞ ግንቦት ሃያ ዘጠኝ ቀን በአዲስ አበባ ሙዚየም ለተመልካቾች ክፍት አድርጓል። በፎቶ አውደሪ ማስጀመሪያ ፕሮግራም ላይ የተገኙት የቱሪዝም ሚኒስቴር ዴታ አቶ ስለሺ ግርማ እና ሌሎች የሀገራችን ከፍተኛ የቱሪዝም አመራሮች ፕሮግራሙን በይፋ አስጀምረዋል። ይህ ፎቶ አውደሪ የኢትዮጵያን ውብና አስገራሚ ውበት ያሳዩበት መሆኑንም የኢትዮጵያ ቱሪዝም ሚኒስቴር ዴታ በመክፈቻ ፕሮግራም ላይ ተናግረዋል። በተለያየ ህሳቤና በተለያየ የፎቶግራፍ ካሜራ እንደ ቱሪስት ጋይድ በእነሱ አይን የኢትዮጵያ ውበትና ማራኪነት ምን ይመስላል የሚለውን ለተመልካች ለሀገር ለማስተዋወቅ የሚያስተምሩበት የሚያሳውቁበት እድል ይፈጥራል። ይሄ ኤግዚቢሽን የፕሮግራም ሲዘጋጅ የሀገሪቷን መዳረሻዎች የማሳወቅና ጉብኝትን የማበረታታት ዓላማን ይዞ የተዘጋጀ መሆኑም ተነስቷል። ይህንን ፎቶ ኤግዚቢሽን ስናዘጋጅ በዋና ዓላማነት መስህቦቻችንን ለማስተዋወቅ እንደዚሁም ደግሞ ጉብኝትን ለማበረታታት ነው። ይሄን ለማድረግ ደግሞ የተነሳንበት ቴማችን ደግሞ ወይም መሪ ቃልም አለን። ያ መሪ ቃላችን ምንድን ነው? ኢትዮጵያን ለትውልድ በቱሪስት አስጎብኚ ባለሙያዎቿ እይታ በሚል ፎቶ አውደ ርዕዩ በዋናነት ለኢትዮጵያ የማይመጥነውን አሉታዊ ገጽታ ከመቀየር አንጻር የራሱን አሻራ ያኖራል ተብሎ የታሰበ ሲሆን ለመላው ሀገር ወዳድ ኢትዮጵያውያን የውጭ ሀገር ዜጎችና የነገ ሀገር ተረካቢ ሕጻናትም ሀገራቸውን የሚያውቁበት መንገድ ነው።